ሰላም አለይኩም ወረህመቱላሂ ወበረካቱ። ውድ የሪም ቤተሰቦች እንዴት ናችሁ ልጆች? ውዶቼ ነው ያሉላችሁ። አልሐምዱሊላ ውዶቼ፣ ዛሬም እንደተለመደው በአዲስ ቪዲዮ ተመልሼ መጥቻለሁ። እንዴት ናችሁ ልጆች? ወይ ስራ፣ ጤና እንዴት ነው? የበረታችሁ ነው ወይ? እኛ ጋ አልሐምዱሊላ ውዶቼ። ዛሬ ይዤላችሁ የመጣሁት በሀገራችን ላይ ያው ምስርን ታውቁታላችሁ ቦት ሰርተን እንበላለን። መሾርባ መልክ የሚሰራል። ዛሬ ደግሞ በሶስት መልክ ብቻ ነው እንበላው ማለት ነው። የመሾርባ የሾርባ ሰምነን እንሰልናከው ካቀቀል ነው በኋላ ሶስ እንደ ሶስ ሰርተን በኩብስ እንበላለን ማለት ነው። እጪ እንደምታየው አጥቤዋለሁ። አጥቤ እጨርሻለሁ። አዘብዝቶ ችግር የለውም መታጠብ ብቻ ነው ያስፈልገው። አጥቤ እጨርሻለሁ ማለት ነው። ከዛን የፈላ ውሃ አለን። የፈላ ውሃ እዚህ ጋር ዝግጅት ያለው ከማንኛውም ነገር የምንቃቀለው እንቃቀላለን። የሮ ምስሩን ስንቃቀል ምንም አይነት ነገር መጠቀም የለብንም። በውሃ ብቻ ነው እንቃቀለው እየወሰላለን ነው ወደ ነው የሚመስለው፣ ያው ምስር ስለሆነ ወደ ነው የሚመስለው። የበሰለልን እናየው። ታውቃላችሁ ምስር ብዙም አይቆይም። ያው ማብሰል ብቻ ነው። ሲበስልልን በውሃ ማቅላ እነጠባለሆነ አያስፈልገንም ማለት ነው።

ብቻ እያቸዋ ሲበስር እርከሽከሽ ይላል እራሱ ማለት ነው። ወጥ እንደምንሰራው ነው የምናበስለው። ቢደቅም ችግር የለውም እኔ ስለምንፈጨው ማለት ነው ብቼ ቅዶች አሁን ይበቃዋል። አጠለዋለሁ መስሉልኛል ማለት ነው። ሰጠች እንዘጋለን። አጠለዋለሁ ውሃውን እናጠላለን። ከሮዝ እንደም ስንቃቅል ኮሮኒ ስንቃቅል እንደሚጠላው እናጠላለን ማለት ነው። አሁን አጥቼ አጥሌው እመለሳለሁ አጥየዋለሁ ማለት ነው። ይበቃዋል፣ እንደዚህ ሲሆን ነግሬያቸዋለሁ። ቢደቅም ችግር የለውም። የወጥ ላይ ስንልቀመጥ ትንሽ ፈጣ ተለጠ ማለት ስላለበት ይሄ ቢደቅም ችግር የለውም፣ ድጋሚ ስለሚፈጭ ማለት ነው። ወጥቼ ያው እኔ ሁሌ የምለው ነገር ለማሽን ጥንቃቄ፣ ማሽን እንዲበረክትልን ምናምን ከፈለግን ሁሌም ቢሆን የምንፈጫቸውን ነገር ትኩስ ነገሮችን ማቀዝቀዝ አለብን ማለት ነው። ይሁንም እንደዚህ አደርጋለሁ፣ ግን አንዳንዴ ደግሞ ችኮላ ምናምን ሲሆን ደግሞ በትኩሱም እጠቀማለሁ ማለት ነው። ዶች እና ዞሮ ዞሮ ለማሽናችን ይበረክትልናል ይቆየልናል ለማለት ነው እንጂ ለሌላ ነገር አይደለም ማለት ነው እና በይተን እና ሶስት ምናደርገው ማለት ነው። የከቡር ኩቡስ ጋር ጧጧ ቁርስ ላይ መብላት ይቻላል እና ምስርን በተለየ ነገር መስራት እንችላለን። ሁሌ ወጥ ብቻ ሳይሆን ቁርስ ላይ የሚቀለል ያለ ምግብ አሁን እዚህ ብትር ለብና ሙናሽፍ ይሉታል በአረበኛ። የተለያየ ምንትኖችን ምግቦችን፣ ማባያዎችን አቅርቦ በዳቦ ና በኩቡስ ይበላል። እና ይሄም እንደዛ ነው። ልክ ሌሎቹ ምግብ እንደምናቀር ፉሉ ሰርተ እንደምናቀርበው ይሄ ደግሞ የአደስ ሶስ ነው። አደስ ነው የሚባለው በአረብኛ በአማርኛ ምስር ነው። እና ብቼ ይህ እንዳልኳችሁ ትንሽ ላይቭ ላይ ስለሆንኩኝ መቀዝቀዝ እንዲቀዘቅዝ አልፈለግኩም። ለፍጥነት እንዲመቸኝ እና አሁን ቀጥታ ወደ መፍጫ ወስዳለሁ ማለት ነው ብቼ ቻይም ወደ መፍጫው ስጅዋለው ተደርጓችሁ እዚ ጋር ልፈጭ ነው። ማሽኑ መዘጋጅ ይቻለው። ያስፈልጉን ጠህንያ ነው ነው ያስፈልጋል። ይህ ደግሞ ቅመማ ቅመሞች ነው፣ ጨው፣ ከሙን፣ ብላክ ፔፐር ያስፈልጉናል። እዛን ይሄ ደግሞ አቺቶ ወይ ደግሞ ከል ነው ያስፈልገል ማለት ነው። ዶቼ እና ዛይት ስቱ ያስፈልገናል በርበሬ ካላችሁ መጨመር ትችላላችሁ። ቃጠለ ዚ ቀጥላኮኮርሰ ጠቀምኩን በርበሬን ባልጨመርኩም ግን ስፓይሲ የምትፈልጉ መጨመር ይቻላል ማለት ነው። ሱን ቀጥታ ወደ ማሽን ነው የምንጨምረው ዘን እንዳልኳችሁ ቀመም ቀመም ነው። ብላክ ፔፐር እና ጨው በመቀጠል ይሄ አቺቶ ሀል ሁለት ይሄ ሾርባ ማንኪያ ይመስላል ይሄ ነጥፍ ያልኳችሁ ግማሽ የሻይ ብርጭቆ ይበቃል። ሰርተን ወጭቻለሁ ማለት ነው ወጥቼ እጨርሻለሁ

ማለት ሶስ እንደዚህ ነው። እዚህ ላይ ዘይት ዘይቱን ለውዙን በዘይት ጠብሰን እሱን መጨመር እንችላለን። የሁሉንም አሁን ስለማይጠቀሙት ግማሽ ግማሽ ስለምሰራ ማለት ነው ወዶቺ። እና ይታያል አይደለ? ይሄ ነው ሶስ ማለት ነው። የአደስ ሶስ ይባላል። ልክ ማንኛውም ምግብ እንደምንበላው በክቡስ በዳቦ መብላት ይቻላል። ስለ በተለይ በጣም የሚጣፍጠው ማለት ነው ብቼ ፍሪጅ ውስጥ የተረፈውን ደግሞ አይጣልም፣ ፍሪጅ ውስጥ ማስቀመጥ ይቻላል። የሚፈልጉትን ያልወስዳችሁ ማለት ነው። እንዳልኳችሁ ዘይዘይቱን ከላይ መጨመር እንዳትረሱ። ካለ ደግሞ የላም ነገር መጠቀም እንዳትረሱ፣ የበለጠ ይጣፍጣል እና እንዳልኳችሁ ሰፈጫችሁ በኋላ ላክ ወጥ ስንሰራ እንደምንቀምሰው ጨው መቅመሳችሁ እንዳትረሱ። ተነሰው ጨው መጨመር ትችላላችሁ። እንዳልኳችሁ ስፓይሲ በሚያቃጥል ነገር ከፈለጋችሁ እሱንም መጠቀም ትችላላችሁ። ችግር የለውም አያቃጥልም። ሰው ከፈለገ ደግሞ አለመጠቀም ይቻላል ማለት ነው። ውዶቼ የዛሬ የአደስ የምስር ሶሴ ይሄን ይመስላል። ምስርን ለየት ባለ ነገር በተለኛ ኢትዮጵያዎች በውጥ መልክ በሾርባ መልክ እናቀዋለን። ምስሊያውን ደግሞ ለየት ባለ በጣም ነው የሚጣፍጠው። ሞክሮት ነው ተወዱት አላችሁ አገር ቤትም ያላችሁ ሀገር ውጭም ያላችሁ፣ ቀላሉ ቤት ውስጥ የምናገኛቸው እቃዎች ናቸው። እና እንደዚህ ሰርተን አንዳንድ ጊዜ ቁርስ ከእንቁላል ፍርፍር ጋር ከሸክሾካ ጋር እንድ ያቀረብን መብላት ይቻላል ማለት ነው። ዶቼ እንዳልኳችሁ እኔ ዘይቱን እጠቀማለሁ። ሌላም ደግሞ የምጠቀማቸው እንትኖች ይኖራሉ። እናንተ መጠቀም ትችላላችሁ ማለት። ዶቼ ለውዝ አለ። እሱን ጠብሳችሁ በዚያ ጠብሳችሁ እሱን እንትን ለሊቆር እዚህ ላይ ማድረግ ይቻላል። እና ብዙ ነገር መጠቀም ይቻላል ማለት ነው። ማባያ ወዶቼ የዛሬ የምስር ሶስ ይሄን ይመስላል። ስለ ተከታተላችሁ እያመሰግናለሁ። ሀሳብ አስተያየት ካላችሁ በኮመንት ላይ አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንዲሁም አዳዲስ ቪዲዮ ስለ እንዲደርሳችሁ ወደው መልካፋን ከተጫናችሁ ወዶቼ በሌላ ቪዲዮ እስክንገናኝ እንደናውሁልኝ እና ሞክሩት ነው የምላችሁ ሞክራችሁ ኮሜንት ላይ አስቀምጡልኝ። ማለት ነው ዶቼ በጣም ነው የሚጣፍጠው። ለቁርስ ላይ በተለይ ልክ እንደ ጠንት ነው የሚበላል። አሁን ለምሳሌ ፉል ምናምን እንደምናቀርቡ እንደገና የፎሶሊያ ሶስ እንደምናቀርቡ ሰርተ ምናምን አንድ እሱ ይሄ የሚቀርበው ማለት ነው ዶቼ፣ እና በጣም ነው የሚጣፍጠው እንዳልኳችሁ። በዳቦ ይበላል፣ የፈለገች ነገር መብላት ይቻላል። ወንዶቼ ሞክሮት ለምላችሁ። እንዳልኳችሁ ቀደም ብዬ እንደነገርኳችሁ ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልኝ፣ ወይም ደግሞ እንዲሰራላችሁ የፈለጉት የምግብ አይነት ካለ ኮመንት ላይ አስቀምጡልኝ። ምርቶቼ ስለተከታተላችሁ ነው አመሰግናለሁ። መልካም ጊዜ፣ መልካም ቆይታ